ኤልሳ በጣም ተንኮለኛ ስለሆነች ሉሊትና ካሌብን ለመለያየት የማታደርገው ነገር የላትምና፣ ዛሬ ላይ ለወንድሟ ምን ትለዋለች? አንተና ሉሊት እኮ እንደምትፋቀሩ የሆነ ነገር እየታወቀባችሁ ነው ትለዋለች። ከዛም ወንድሟም ደግሞ ምን እያልሽ ነው? ምንድነው የምታወሪው? ማን ነው ደግሞ እንደዚህ እያስመሰለ የሚያወራው? ይሄ የፈጠራ ወሬ ነው እያለ ይላታል። ኤልሳ ደግሞ ተው እኮ ወንድሜ ምንም ያልተነቃባችሁ ነው እንደሚመስላችሁ። አንተና እሷ እኮ ስትለያዩ ራሱ መለያየታችሁ በጣም እንደሚደብራችሁና እንደሚከፋችሁ ሁለታችሁም ላይ ያስታውቃል እያለች ታቃጥራለች ማለት ነው። ይህንን ነገር ሁሉ የምታወራው እሷ ካሌብን ስለምትወደው የራሷ ለማድረግ ነው። ካሌብ ደግሞ ለኤልሳ በፊት ፍቅረኛዋ ሊሆን ይችላል፣ አሁን ላይ ግን ፍቅርም ሆነ አሳብ ያለው ከሉሊት ጋር የመኖር ስለሆነ ሉሊትን ወደ ራሱ ለማምጣት እያሰበ ይገኛል። ኤልሳ ደግሞ አንድ ላይ መሆናቸው ስለማያስደስታት ወንድሟ ጋር ፍቅረኛ እንደሆነች ለካሌብ ሄዳ ትነግረዋለች ማለት ነው። ካሌብም ደግሞ ይህንን ልታረግ አትችልም እያለ ይላታል። ኤልሳ ግን አንተ ስለ ሉሊት ምንም የምታውቀው ነገር የለህም። ሉሊት እኮ በጣም አስመሳይ ናት። ከጀርባ በጣም ብዙ ችግሮች እየተካሄዱ ነው። አንተ ይህንን ነገር ሁሉ አልተረዳህም ይህንን ችግር ደግሞ እየተፈጠረውን በሙሉ እኔ እንጂ ሌላ ማንም ሰው እንደማይነግር ስለማወቅ ይህንን አዲስ ነገር ልነግርህ ነው እንገናኛልኩህ በማለት መንገድ ላይ ጠርታው ተናግረዋለች ማለት ነው። ካሌብም ደግሞ ይሄ ነገርማ እንደዚህ ከሆነ ሄጅ ማየት አለብኝ ብሎ ቀጥታ የሄደ ሳለ የኤልሳ ወንድምና ሉሊት መንገድ ላይ ቆመው እያወሩ ነበረ። በዛ አጋጣሚ ካሌብ ያያቸዋል። ሰላም ሰላም ውድና የተከበራችሁ የቻናሌ ቤት ሰዎች እንዴት ናችሁ ሰላም ናችሁ ወይ እኔ በጣም ሰላም ነኝ አልሀምዱሊላ እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ ዛሬ ደግሞ እንግዲህ ሎሊት ድራማ ክፍል አምሳ ሰባት ተለቆልናል ማለት ነው አልማዝ የነበረችበት ቤት ሁላችሁም እንደምታውቁት የሞተችው እህቷ ነበረ እና እህቷ ደግሞ ከመሞቷ በፊት ለሉሊት አዞራላት ስለሄደች በሷ አስብ ነበር ያለውና ሉሊት ዛሬ ላይ ቤቱን ለመሸጥ ወስናለች። እሚገዛትም ሰው አግኝታ ዛሬ ልትሸጠው አስባለይ ማለት ነው። ይህንን ነገር ግን አልማዝ አላወቀችም ነበረ። ከዛም ቀጥታ ወደ እህቷ ጋር ትሄድና ልዕልትን ትነግራታለች። እህቴ ግን አንቺ ይህንን ቤት ከሸጥሽ በኋላ ምን አስብሽ ታዲያ ትላታለች። ይህንን ስትላት ሉሊትም አይዞሽ እኔ ለኔና ላንቺ የሚሆን ቤት ትንሽዬ እገዛለሁ። ከዛም እዛች ቤት ውስጥ እኔና አንቺ አብረን እንኖራለን ትላታለች። ልዕልት ደግሞ ግን እናቴን እንዴት አድርጌ ነው እንደዚህ አንቺ ጋር አብሬ የምኖረው ስትላት፣ ሉሊትም ይቅርታ፣ እህቴ እናትሽ በጣም ክፉ ናት። እናትሽ መቼም ቢሆን አብረን እንድትሆን አልፈልግም በማለት ትላታለች። ከዛ ልዕልትም እንዴ፣ ሉሊት ምንም ቢሆን እኮ እናቴ ናት። እሷን የሆነ ቦታ ላይ ወድቃ፣ እኔ ደግሞ ሰላም እምኖር አይመስለኝም፣ ልኖርም አልችልም በማለት ትላታለች። ከዛ በኋላ ይህንን ተባብለው ይለያያሉ። ከተለያዩ በኋላ ልዕልትም እቤት ውስጥ ቁጭ ብላ ነበረ። ለብቻዋ ቁጭ ብላ ሳለች የኤልሳ ወንድም ይመጣል። ይመጣና በሩ ያንኳኳል። በሩ ስትከፍተው የኤልሳ ወንድም ነው። እንዴ ለምን መጣ? ዳዊት ነው መሰለኝ ስሙ ዳዊት ለምን መጣ ትለዋለች። እንደዛም ትለውና ቀጥታ ወደ ቤት ይገባል። ሳሎን ላይ ቁጭ ብለው ሶፋው ላይ እያወሩ እያለ እሷ ግን እኔ ራሴን ዝቅ አድርጌ እወድሃለሁ ስላልኩህ እንደዛ አመነጫጭቀህ ትነግ ትመልሰኛለህ እንዴ እያለች ትለዋለች። ከዛ ዳዊትም እባክሽን አንቺ እንደዚህ አይነት ውሳኔ መወሰንሽ ጥሩ እንዳልሆነ ልነግርሽ ነው የመጣሁት ይላታል። ልዕልትም እኔ የምፈልገው ከቅፍ ውስጥ መቀመጥ ነው፣ በቃ ከቅፍ ውስጥ መውጣት አልፈልግም እያለች እነቅ አርጋት ይዘዋለች። ከዛም እሱ ግን አሁንም ቢሆን ትክክል እንዳልሆነች እየደጋገመ ይነግራታል። ዳዊት ደግሞ ልዕልትን አያፈቅራትም። ልዕልት ግን በጣም ነው የምታፈቅረው። እሱ ይህንን ነገር ሊረዳ አልቻለም። እወድሃለሁ ብላ ራሷን ዝቅ አድርጋ ፍቅሯን ስለገለጠችለት ጭራሹንም አመነጫጭ ሆነ ይመለሳት። እናም እንደዛም ሆነው እያወሩ እያለ ሌላ ሰው በር ያንኳኳል። ተማንኳኳቱም አልፎ ከፍቶ ይገባባቸዋል። ልክ ሲገባ ሁለቱ ቁጭ ብለዋል። ልዕልትና ዳዊት ሳሎን ቁጭ ብለው ሶፋው ላይ እያወሩ ስለነበረ ከዛ እንዴ፣ አንተ ጭራሽ እቤቴ ድረስ ትመጣለህ እንዴ? ይለዋል። ደሞ አንተ ማነህ? ምን አገባህ? ይለዋል ዳዊት። ከዛ ሰውየውም በተደጋጋሚ እየጠየቀው እያለ ልዕልት ብድግ ትልና ከዚህ በፊትም በግድ ካላገባዎች እያለ ያስቸግረኝ ነበር ትለዋለች። ከዛም የመጣው ሰውዬም አሀ ለካ ይህንን ልታገቢ ይኖሯል በባለፈው ራስሽን ልታጠፊ ያልሸው ይላታል። አርፋ ብትቀመጥ ይሻልሃል፣ ይችኮ የኔ ሚስት ናት እያለ ሲለው ከዛ እሱም ማስጠንቀቂያ ከመስጠቱም አልፎ ዳዊት ደግሞ ይደበድበዋል ማለት ነው። አሳይሻለሁ ይላትና፣ ድብድብ ይጀምራሉ። ልዕልትም ማንም ሰው ስላልነበረ ጩኸት ብቻ ነበረ፣ ምንም ነገር ልታደርግ አልቻለችም። ከዛም ዳዊት ሰውየውን ደበድብና ጥሏቸው ይወጣል። ልዕልትም ስሙን እየጠራች ድምቁኑ መሰለኝ ያለችው እሱን ስትጠራው ጭራሽ የማንንም ወጠጤ አምጥተሽ ታስደበድብኛለሽ አይድል ይላታል። ይነሳና እኔ ምንም ያደረግኩት ነገር የለኝም ስትለው እሷንም ይደበድባትና ትቷት ይወጣል። ለብቻዋ ሳሎን ውስጥ እያለቀሰች ሳለ አልማዝ ትመጣለች። እንዴ ምንድን ነው? ምን ሆነሽ ነው? ለምንድን ነው እንደዚህ የሆንሽው? ስትላት አትንኪኝ፣ በአንቺ የተነሳ ነው፣ ያ ፖሊስ ያልሽው ሰውዬ እሱ ነው እንደዚህ ሄደ የደበደበኝ በማለት ትነግራታለች ማለት ነው። ከዛም በኋላ አልማዝም እንዴት እንደዚህ ያደርጋል እያለች ትቆጣለች። እንዲሁም ደግሞ ሉሊት መጥታ ቤቱን ልትሸጠው እንደሆነ ነግራታለች። ከዛም አልማዝም አሳያታለሁ፣ እሷማ ይህንን ቤት አትሸጥም አንችም አብረሼ ነው ያለሽው አይደለ፣ ስለዚህ ምን እንደማደርግ አሳይሻለሁ እያለች ስትላት፣ ልዕልትም አንቺ ግን ሁልጊዜ እሸነፋለሁ አትይም አይደል? መሸነፍን አትፈልጊም ትላታለች። አልማዝም ደግሞ አው ማን እንደሚያሸንፍ እንተያያለን፣ አብረሽ ስለሆንሽ ታያለሽ እንዴት እንደማደርጋት፣ ጉሮሯን ይዤ ይህንን ቤት እንዳትሸጥ ነው የማደርጋት ትላለች። ከዛም እሷም ደግሞ እሷ ጨርሳለች። የሚገዛ ሰው ተነጋግራ መጥተው ያዩታል ቤቱን። ስለዚህ እርምሽን አውጪ እሷ የወሰነችው ውሳኔ ነው በማለት ትላታለኝ። ቀጥታ ልዕልትን የደበደባ ሰውዬ ጋር ትሄድና አንተ ምንድን ነው ልጅን እንደዚህ አድርገህ የደበደብካት እያለ ትለዋለይ። እኔ ስንት መከራ ስንት ነገር እያየሁባትን ልጅ እንዴት ነው ሌላ ሰው የሚያገባት እያለ በእሷ ምክንያት እንደዚህ እንደሆንኩኝ አታውቂም እንዲ ይልና እጁን ምንሆነ እንደ ባህል አቅም እጁን ያሳያታል ማለት ነው። አልማዝም ደግሞ ይሄንን ቤት የራሳችን ለማድረግ ብለን ነበረ ያንን ነገር ሁሉ ሳደርግ የነበረው ቤቱ ግን አሁን ከእጃችን ወጥቷል ትለዋለች። ሰውየውም እንዴት ማለት ከእጃችንማ መቼም ቢሆን አይወጣም ትንሽ ቀን ብቻ ስጪኝ እያለ ይላታል በቃ ቤቱ ከእጃችን ወጥቷል አልኩህ እኮ ሎሪት ልትሸጥ የሚገዛ ሰው አስማምታ ዛሬ መተው ያዩታል ብላኛለች ለልእት ነግራት ለልት ደግሞ ለኔ ነግራኛል እያለ ስትለው እመኒኝ፣ የተወሰነ ቀን ብቻ ስጭኝ፣ ጉረሯን ተይዛ ነው ይህንን ቤት እንዳትሸጥ የምትደረገው እያለ ይላታል። ወሬ ብቻ ሆነ እንጂ ተግባር የለህም፣ ወሬማ ሁሌም ታወራለህ እያለ ስትለው፣ አሁንም ቢሆን ጠብቂኝ ሚስቴ፣ ደግሞ የኔና የኔ ብቻ ናት፣ ሌላ ማንም ሰው ሊያገባት አይችልም ይላታል። እንግዲህ ሚስቴ የሚላት ልዕልትን ነው ማለት ነው። እሷ ያፈቀረችው ሌላ ነው፣ እሱ ደግሞ ያፈቀራ ሰው ደግሞ ሌላ ነው። እናም እዚህ ደረጃ ደርሰዋል። እንግዲህ ኤልሳም ደግሞ ለካሌብ ሉሊት ምንም ነገር ባላወቀችው ነገር ከጀርባ ሆና በጣም ብዙ ነገር እያወራችባት ትገኛለች። እሷ ካሌብን ስለምታፈቅረው ብቻ ካሌብ ሉሊትን እንዲጠላት እያለች ያልሰራችውን ስራ ይህ እናደርጋለይ እያለች ከጀርባ ታወራለች። እሷ ግን ልዕልት አፍቅረው ስለነበረ ዳዊትን ዳዊት ልዕልትን እንዲረዳት ነው የምትፈልገው እና እህቴ ስትጎዳ ማየት አልፈልግም። ስለዚህ ልትረዳትና ቅርብ ልታወራት ያስፈልጋል በማለት ነው እየነገረችው ያለችው። እንዲሁም ደግሞ እነ ልዕልት ቤት ሄዶ የተከሰተውን ነገር ስለምታውቅ እንዴት ከፖሊስ ጋር ትደባደባለህ? በማለት ትለዋለች። ሰውየው ሊያከብሩት አይገባም፣ እኔ ደግሞ ትግስት የለኝም። ለዛ ነው መዳባደብ ደረጃ የደረስኩት በማለት እየመለሰላት ነበረ። ሉሊትም ደግሞ አንተኮ ክፉ ነህ መጥፎ ነህ እያልኩ ሳይሆን ወደፊት ሊመጣብህ የሚችለውን ችግር ያንን በማሰብ ነው እያለችው። ስለዚህ ነገር ሲያወሩ በዚህ አጋጣሚ ነበረ ካሌብ መንገድ ላይ እያያቸው በሆነ አጋጣሚ ሲያልፍ፣ እንደዚህ ፊት ለፊት ቆመው ነበር እና ደበቅ ብሎ እያያቸው ነበር። ከዛም ቀጥታ ላያቸው ላይ ሄዶ እሺ፣ አንቺ አስመሳይ፣ አንቺ ውሸታም ይላታል። ማለት ምን ሆነ ነው ትለዋለች። ምን እየሰራችሁ ነው? መቼም በአይን ያየሁትን ነገር ልትክዱኝ አይገባም በማለት ይላታል። ከዛ መሆንም በድጋሚ ደግሞ ዳዊት እና የሎሪት ፍቅረኛ ካሌም ማለት ነው እነሱ ይደባደባሉ። ድራማው ጨርሶ በመደባደብ ላይ ነው ያለው ማለት ነው። እንግዲህ መጨረሻቸው ምን ይሆን? የሎሪት እና የካሌም መጨረሻች ምን ይሆን? ልዕልትስ ይሄ ዳዊት የሚባለው ልጅ ፍቅሯን ይቀበላታል ወይንስ አይቀበላትም የሚለውን ነገር ወደፊት አብረን የምናየው ይሆናል። እንዲሁም ደግሞ ሉሪት አሸንፋ ቤቷን ትሸጠዋለች ወይንስ አሸጠውም? አሸናፊ ማን ይሆናል? እስኪ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ውድና የተከበራችሁ የቻናል ቤተሰቦች ለዛሬ የነበረን ቪዲዮ ይህን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። ማምጣታችሁ ካልቀረ ቪዲዮ ጨርሳችሁ አዳምጡልኝ። ብትችሉ ላይክ ሸር አድርጎ ሀሳብ አስተያየት ካለ ደግሞ ኮሜንት ላይ አስቀምጡልኝ። በሌላ እናንተን ዘና ፈታ በሚያደርጋችሁ በአዲስ ርዕስና በአዲስ ቪዲዮ እስከምንገናኝ በያላችሁ በሰላማችሁ ብዝት ትርፍ ይበልልኝ እያልኩኝ ለነበረን ቆይታ ደግሜ ከልብ አመሰግናለሁ በዚሁ ልሰናበታችሁ ውድ ቤተሰቦቼ ሰብስክራይብ አድርጉኝ ሰብስክራይብ አድርጉ ምንም አይከፈልበትም አድርጋችሁ ደግሞ ላይክ ሸር እያደረጋችሁ ሀሳብ አስተያየት እየሰጣችሁ ለምታበረታቱኝ ውድ እህት ወንድሞቼ ከልብ አድርጌ ነው የማመሰግነው በዚሁ ልሰናበታችሁ ባይ ባይ